የሴቶችን ሁለንተናዊ ተጠቃሚነት በማረጋገጥ በኩል አበረታች ተግባራትን እያከናወነ መሆኑን የደብረ ታቦር ከተማ አስተዳደር ሴቶች ሕጻናትና ማኅበራዊ ጉዳይ መምሪያ አስታወቀ። ሴቶች በከተማ ግብርና የስራ ዘርፎች ተሰማርተው ኢኮኖሚያዊ ተጠቃሚነታቸው እየተረጋገጠ መሆኑም ተገልጿል። ተጨማሪውን ከአዲስ ተስፋዬ እንከታተል። የደብረ ታቦር ከተማ አስተዳደር ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያም በከተማዋ የሚገኙ ሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማሳደግ የተለያዩ አሳታፊ ተግባራትን እያከናወነ ይገኛል። ሴቶች በከተማዋ በኢኮኖሚያዊ ፖለቲካዊና ማኅበራዊ ጉዳዮች ላይ ንቁ ተሳትፎ በማድረግ ረገድ ከፍተኛ ሚና በመጫወት ላይ ናቸው። አቶ ተስፋ ግዛቴ የደብረ ታቦር ከተማ አስተዳደር ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያም የፕሮጀክት ክትትልና ድጋፍ ባለሙያና የመምሪያው ተወካይ ኃላፊ ናቸው። በከተማዋ የሚገኙ ሴቶችን ንቁ ተሳታፊ እንዲሆኑና በማኅበር ተደራጅተው ኢኮኖሚያቸውን እንዲያሳድጉ እየተሰራ መሆኑን ገልጸዋል። ወደ 159 ሴቶች በወተት ላም እርባታ ተሰማርተው ውጤታማ እየሆኑ ያሉበት ሁኔታ ነው ያለ። ይህም በቀን እስከ 12 ሊትርና እስከ 15 ሊትር ወተት በማምረት ልጆቻቸውን እየመገቡና ታሪፉን እየሸጡ ያሉበት ሁኔታ ነው ያለው። ሌላኛው በበግ እርባታ ነው። እንግዲህ ከዚሁ ፕሮጀክት የተሰጣቸው 458 ሴቶች ናቸው የተሰጣቸው። ስለዚህ ከነዚህ የተሰጣቸው በጎች አንጻር ከአራት ወደ 10 ወደ 12 እየደረሱ የተሻለ ጥሩ ገቢ እያመነጩ ያሉበት ሁኔታ ነው ያለ። በከተማ አስተዳደሩ የሚገኙ ሴቶች በሚያመነጩት ኢኮኖሚ ሀብት እንዲያፈሩና እንዲቆጥቡ ለማድረግ ለስድስት የህብረት ስራ ማህበራት ተደራጅተው ኢኮኖሚያዊ ተጠቃሚነታቸውን እንዲያረጋግጡ እየተደረገ ነው ብለዋል። ስድስት የገንዘብና ቁጠባ የህብረት ስራ ማህበራት ተመስርተዋል። በአጠቃላይ ወደ 2654 አባላት አሉት። ከዚህ ውስጥ 1977 ሴቶች ናቸው ሴቶች ናቸው። በአጠቃላይ ወደ 24 ሚሊዮን 500 555 ሺህ ብር መቆጠብ ችለዋል። ስለዚህ እነዚህም ብድራቸውን ብድር እየወሰዱ ከፍተኛ የሆነ ለውጥ ያመጡበት ገንዘብና ብድር ቆጠባቸውም የተሟላ ቢሮ ራሱን የቻለ ቢሮ ያላቸውና ራሱን የቻለ ሰራተኛ ያላቸው እንዲሁም ደግሞ በሴቶች የሚመራ ነው። ሴቶች ሰላምን በማረጋገጥ በኩል ሚናቸውን እየተወጡ ነው ያሉት አቶ ተስፋም በሁሉም ክፍለ ከተሞች የሰላም ኮንፈረንስ እየተካሄደ ነው ብለዋል። በአጠቃላይ በከተማችን ውስጥ ሶስት ክፍለ ከተማዎች እና ዘጠኝ ከተማ ቀበሌዎች፣ አራት የገጠር ቀበሌዎች አሉን። በእነዚህ ውስጥም ሴቶች በሰላሙ በተደጋጋሚ የሰላም ኮንፈረንስ በሴቶች ነው የሚካሄደው። ስለዚህ በሁሉም በአደረጃጀታቸው መሰረት በሰላሙ በጸጥታውም ብለው በለው በሌሎች ስራዎቻችን ሴቶች ንቁ ተሳትፎ እንዲያደርጉ ጥሩ ውጤት እያመጡበት ያለው ሁኔታ ነው ያለው። በአጠቃላይ የሰላም ኮንፈረንሱ በሶስቱም ክፍለ ከተማ በሁሉም ቀበሌዎች የሴቶች ኮንፈረንስ ይካሄዳል። ጥሩ ውጤትና መርቂ ውጤት ያለበት ሁኔታ ነው ያለው።